እድልን ማስተዳደር ስትችልና የተሰጠህን ወይ የደረሰልህን እድል መጠቀም ስትችል ህይወትን ትቀይራለህ። ነገር ግን እድሎችን ሳትጠቀም ስትቀር አንድ በህይወት የተሰጠውን እድል ስትባክንበት ልክ እንደዚህ ሰውዬው ከህይወት የምትማረው ትልቅ ትምህርት ታገኛለህ። እንግሊዛዊው ማይክል ካሮል ህይወትን ለማሸነፍ የሚረዳውን ስራ ሲፈልግ ሲወጣ ሲወርድ ቆየ። ግን ለሱ የሚሆን ስራ የለም። ለሱ የሚሆን ስራ ያለው አንድ ቦታ ብቻ ነው፣ የእንግሊዝ ማዘጋጃ ቤት። እናም የለንደን ከተማ ማዘጋጃ ቤት የፅዳት ሰራተኞችን እንደሚፈልግ ያወጣውን ክፍት የስራ ቦታ አይቶ ሄዶ ተመዘገበ። ከቀናት በኋላም ተቀጠረ። ማይክል ይህንን ስራ በመስራት ላይ ያለ አንድ ቀን ካገኛት ገንዘብ ላይ ቆጥቦ ሎተሪ ቆረጠ። ፈጣሪ በ19 ዓመትህ የለንደን ከተማ ጽዳት ሰራተኛ ሆና ትቅር ስለው የቆረጠውን ሎተሪ ደርሶት የ18.4 ሚሊዮን ዶላር አሸናፊ ሆነ። ማይክል ካሮል ከጽዳት ሰራተኝነት በአንድ ጊዜ ሚሊዮነር ሆነ። ህይወትም ሳቀችለት፣ ቤት ገዛ፣ መኪኖችም ኖሩት። ከዚያም ዕለት ጀምሮ ስራ የሚባል ነገር አላርጅክ ሆነ። ጠዋት ይነሳል ስጠጣ ይውላል። ከብዙ ሴቶች ጋር መዋል ድራግ መጠቀም ጀመረ። በተለያዩ ወንጀሎች እየተከሰሰ ፍርድ ቤት መቅረብ ስራው ሆነ። በዚህም ከሰላሳ 30 ያላነሱ ጊዜያት በተለያዩ ትናንሽ ወንጀሎች ተከሶ ፍርድ ቤት እየቀረበ በገንዘብና በቀላል እስር ይቀጣ ነበረ። ማይክል የአልኮል ሱሰኝነቱን ከመብዛቱ የተነሳ በቀን ሁለት ጠርሙስ ይጠጣ ነበረ። በአንድ ወቅት የለንደን ከተማ ጽዳት ሰራተኛ ሆኖ ድህነትን እንዳላጣጠማት ያሳለፈውን መጥፎ ጊዜ ረስቶ 24 ሰባት ገንዘብን መርጨቱን ቀጠለበት። በዚህ ሁኔታ ጥቂት ዓመታትን ካለፈና በእጁ የነበረውን ገንዘብ እንዳልነበረው ሆኖ ቤት፣ መኪና፣ ንብረቱን ሁሉ ከሸጠ በኋላ ማይክል ስራ መስራት እንዳለበት አሰበ። ለዓመታት ስራ የሚባል ነገር ትቶ መኖሩ ቆጨው። እናም አንድ ቀን ጠዋት ተነስቶ ወደ አንድ ቢሮ ሄዶ አንኳኳ። ኃላፊውም እንዲገባ ፈቀደለት። ማይክል እንዴት ነዎት አላቸው። ሰውየው ምቾት የለወጠውን ማይክል በቶሎ ማስታወስ አልቻሉም። ማይክል እርግጥ ነው ጊዜው ስለቆየ እረስቶኝ ይሆናል፣ እኔ ማይክል ካሮል እባላለሁ። ከአመታት በፊት እናንተ ጋር ሰራ ነበረ። ሰውየውም አላስታወሱትም። ምን ነበር የምትሰራው? ብለው ጠየቁት። ማይክል ጽዳት ሰራተኛ ነበርኩ። ሰውየውም ትዝ አላቸው። ጥቅት ካወሩት በኋላ እና አሁን ምልርዳ አሉት። ማይክል የበፊት ስራዬን ለመጀመር ማለትም የከተማ ጽራት ሰራተኛ ከፈለጋችሁ በማለት ይጠይቀዋል። ሰውየው ማይክልን ቀጠሩት። እና አሁን በለንደን ጎዳና ላይ አንድ ወፍራም ሰውየው የጽራት ስራ ስሰራ ካያችሁ፣ ያ ሰው በአንድ ወቅት ሚሊዮነር የነበረው ህይወቱ የሰጠችውን እድል ልጠቀምበት ባለመቻሉ ተመልሶ ፅዳት ሰራተኛ የሆነው ማይክል ካሮል እንደሆነ። በቁ የተሰጠህን እድል በአግባቡ እንጠቀምበት እና ስንቶቻችሁ ናችሁ በዚህ ሰዓት በህይወታችሁ የደረሰባችሁን እድል ሳትጠቀሙ ወደ ነበረበት ወደ ታችኛው ክላስ የወረዳችሁ? በህይወታችሁ ላይ የሚመጣውን እያንዳንዱ ነገር በአግባቡና ባስተውለቱ እንጠቀም። ምናልባት ህይወታችንን የሚቀየር አንድ እድል ይሆናል። ያን አንድ እድል ግን ስናፈርሰው ወይም ሳንጠቀመው አሊያም በአግባቡ ሳናውል ስንቀር ህይወታችን ምናልባት ያንን እድል ዳግም ላናገኘው ወይም ዳግም ወደዛ ህይወት ላንመለስበት ወደ ማንችልበት አዘግት ውስጥ ሊያወርደን ይችላል፣ ልክ እንደ ማይክል ማለት ነው። ሰው ህይወታችሁን በአስተውለቱ እና በተጠንቀቅ እድላችሁን በመጠቀም ምሩ። ወንድማችሁ ማርክ ነኝ። ይህ የማርክ ሶሉሽን የዩቱብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰናይ ጊዜ